እመቤታችን ቅድስት ድንግል ማርያም በመጽሐፍ ቅዱስ ውስጥ ማርያም ተብለው የተጠሩ ብዙዎች ሲኖሩ እመቤታችን ቅድስት ድንግል ማርያም ግን የአምላክ እናት ስለሆነች ከሰው ወገን ሁሉ ልዩ ናት። የድንግሊቱም ስም ማርያም ነበረ። የሉቃስ ወንጌል ምዕራፍ አንድ ቁጥር ሀያ ሰባት ከሴቶች መካከል የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ አንድ ቁጥር ሀያ ስምንት ማርያም ማለት ጸጋ ወሀብት ፍጽምት ልዕልት ተላአኪተ እግዚአብሔር ወሰብ መርህ ለመንግሥተ ሰማያት ማለት ነው። አባቷ ቅዱስ እያቄም ይባላል። እናቷ ቅድስት ሐና ትባላለች። መካን ሆነው ሲኖሩ እግዚአብሔር አምላክ በመጨረሻ ከራሱ እናት በመጨረሻ ለራሱ እናት እንድት ሆነው ከአባቶች ወገብ ጀምሮ ያዘጋጃት ሴት ልጅ ወለዱ። ስሟንም ማርያም ብለው ጠሯት። ወንድምም እህትም የላት፣ ለወላጆቿ ብቸኛ ናት። ርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት። ለወላጆቻቸውም ለወለዷትም የተመረጠች ናት። እንዳለ መሐሌይ ምዕራፍ ስድስት ቁጥር ዘጠኝ ጥያቄ ምንሃና የወለዷት በስለት ነበር። ስለታቸውም የሚወልዱትን ልጅ በቤተ መቅደስ እንዲኖር ለእግዚአብሔር መስጠት ነበር። በዚህም መሰረት ድንግል እመቤታችን የሦስት ዓመት ሕፃን እንደሆነች ወደ ቤተ መቅደስ አስገቧት። ልጄ ሆይ ስሚ፣ እይ ጆሮሽንም አዘንብይ ወገንሽንም የአባትሽንም ቤት እርሺ ንግስ ውበትሽን ወዷልና እርሱ ጌታሽ ነውና ይላል። መዝሙር አርባ ሰባት መዝሙር አርባ አራት ቁጥር አስር እመቤታችን በቤተ መቅደስ አስራ ሁለት ዓመት ኖረች። ከዚያም ሰይጣን በአይሁድ አድሮ ከቤተ መቅደስ እንድትወጣ አድርጎ ምክንያታቸውንም ምክንያታቸውም ድንግል ማርያም እንደ ሌላ ሴት መስላቸው ነበር እርሷ ግን ከሴቶች ሁሉ ንጽይት ናት ቅዱስ ገብርኤል ከእግዚአብሔር ተልእኮ ወደ እርሷ ሲመጣ ያላት እንዲህ ነበር ደስ ይበልሽ ጸጋን የሞላብሽ ወይ ጌታ ከአንቺ ጋር ነው አንቺ ከሴቶች መካከል የተባረከች ነሽ አላት የሉቃስ ወንጌል ምዕራፍ አንድ ቁጥር ሃያ ስምንት ከቤተ መቅደስ በወጣች ጊዜ ከእግዚአብሔር የተሰጣት የተሰጠች ናትና ከሽማግሌዎች ለአንዱ በአደራ እንድትሰጥ ሆኖ ዮሴፍ የተባለ ቅዱስ ሰው ይጠብቃት ዘንድ ተሰጠች። በዚያም ወራት ዓለሙ ሁሉ እንዲጻፍ የአውክስጦስ ቄሳር ትእዛዝ በወጣት በወጣበት ጊዜ በወጣች ጊዜ የዮሴፍ እመቤታችንን ይዞ ከገሊላ ከናዝሬት ከተማ ተነስቶ ወደ ዳዊት ከተማ ወደ ይሁዳ ሄደ። በዚያም እመቤታችን የዓለምን መድኃኒት ኢየሱስ ክርስቶስን ወለደች። የሉቃስ ወንጌል ምዕራፍ ሁለት ቁጥር አንድ እስከ ሰባት ወላዲተ አምላክ መሆኗ ድንግል ማርያም እመቤታችን የወለደችው ኢየሱስ ኢየሱስ እርሱ አምላክ ነው። ቀድሞ በነቢዩ በኢሳይያስ ትንቢት ተናግሮ ነበር፤ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ ምዕራፍ ዘጠኝ ቁጥር ስድስት ሐዋርያው ቅዱስ ጳውሎስ ከሰማይ ወርዶ ከድንግል ማርያም የተወለደ የሁላችን ቤዛ ኢየሱስ እኛን ለማዳን ሰው ይሁን እንጂ እርሱ ለዘለ የተባረከ አምላክ ነው እንዲል፣ ሮሜ ምዕራፍ 9 ቁጥር 6። ቅዱስ ዮሐንስ ወንጌላዊ ቃል በመጀመሪያ ነበረ፣ ያ ቃልም እግዚአብሔር ነበረ፣ ያ ቃልም የተባለ ስጋ ሆነ ብሎ ከድንግል ማርያም የተወለደው አምላክ እግዚአብሔር እንደሆነ ተናገረ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 14። ስለዚህ እመቤታችን ወላዲተ አምላክ አምላክን የወለደች ተብላ ትጠራለች። ይህም ለሌላ ለማንም አይቀጸልም። ድንግል ማርያም ብቻ ናት እግዚአብሔርን ልጄ ትለዋለች። ድንግል ማርያም ብቻ እግዚአብሔርን ልጄ ትለዋለች። እግዚአብሔርም ድንግል ማርያምን ብቻ እናት ይላታል። እስመ ኃረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና፣ እንዲህ ብሎ እቺ ለዘላለም ማረፊያነት መዝሙር አንድ መቶ ሰላሳ አንድ መረጣት። ማደሪያውን ሆነች፣ ጸንሰችው በዘጠኝ ወር ከአምስት ቀን ሲሞላ ወለደችው፣ አቀፈችው፣ አጠባችው፣ ኢየሱስ አለችው፣ አሳደገችው። እናቴ እያለ ይታዘዛት ነበር። እመቤታችን ምእመናን የአምላክ እናት ስለሆነች ለድንግል ማርያም የሚገባትን ክብር ይሰጣሉ። እመቤታችን ድንግል ማርያም የባለሟልነት የመወደድ፣ የመፈራት ልዩ ግርማ አላት። የባለሟልነት ግርማ በስላሴ ዘንድ፣ የመወደድ ግርማ በመላእክትና በምእመናን ዘንድ፣ የመፈራት ግርማ በአጋንንትና በመናፈቃን ዘንድ። በራእይ ምዕራፍ አስራ ሁለት ቁጥር አንድ እስከ አምስት ድረስ ታላቅ ምልክትም በሰማይ ታየ ፀሐይን ተጐናጽፋ ጨረቃ ከእግሮቿ በታች ያላት በራሷ ላይ አሥራ ሁለት ከዋኩት አክሊል የሆነላት አንዲት ሴት ነበረች። እችም ሴት እመቤታችን ለመሆኗ ቁጥር አምስት ላይ አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች ይላል። ፀሐይ የተባለ ኢየሱስ ክርስቶስ ነው። ጨረቃ የተባለ ቅዱሳን ናቸው። አሥራ ሁለት ከዋኩት የተባሉት አሥራ ሁለቱ ሐዋርያት ናቸው። ክብር ይህ ነው። አጋንንት ግን ይጠሏታል ዘንዶውም ወደ ምድር እንደ ተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት ራእይ አስራ ሁለት ቁጥር አስራ ሶስት ፀሐየ ጽድቅ አምላካችን ኢየሱስ ክርስቶስን ጸንሳ የወለደች ጨረቃ የተባለው ቅዱሳን እነ ቅዱስ ዮሐንስ መጥምቅ የሚሰግዱላት ነቢያት ትንቢታችን ትንቢታችን ሐዋርያት ሞገሳችን ሰማዕታት እናታችን መላእክት ትህታችን የሚሏት ክብርት ናት ኦርቶዶክሳዊት ቤተ ክርስቲያናችን ለእመቤታችን የምትሰጠው ክብር በመጽሐፍ ቅዱስ በተጻፈው መሰረት ነው። ለምሳሌ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልእኮ ወደ እርሷም ገብቶ እንዲህ አላት። ተፈስህ ፍስት ኦ ምልይ ተጸጋ እግዚአብሔር ምስሌኪ ቦርክት አንቲ ማአንስት የልቋስ ወንጌል ምዕራፍ አንድ ቆጠረ ሀያ ያ ስምንት። እኛም ስናመሰግናት ልክ ከእግዚአብሔር እንደ ተላካው መልአክ ደስ ይበልሽ ከሴቶች ሁሉ ልዩ ነሽ እያልን እናመሰግናታለን። በመልአኩ ቅዱስ ገብርኤል ብቻ የተወሰነ ምስጋና ሳይሆን ፍጥረት ሁሉ እመቤታችንን ያመሰግናታል። ነቢያትም በትንቢታቸው ስለ እመቤታችን ሳይናገሩ አላለፉም። ቅዱስ ዳዊት በመዝሙር አርባ አራት እንዲህ ይላል በቅንፍ ሃምሳ አምስት ላይ በወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝ ትቆማለች። ካሴቦን ንጉሥ ልጅ ሁሉ ክብሯ ነው ለሐሴዎን ንጉሥ ልጅ ሁሉ ክብሯ ነው ብሎ በእናት በአባቷ ቤት ሳይሆን በመቅደስ እንዳገኛት እንዳደገች እግዚአብሔር በተዋሕዶ እንደ መረጣት እርሱ ደግሞ ጌታዋ እንደሆነ በቀኙ እንደምትቆም ትንሣኤውን ሳይቀር ተናገረ። መዝሙር 44 ቁጥር 9 እስከ 13። በሉቃስ ወንጌልም እንደ ተጻፈው ራሷም እመቤታችን ከእግዚአብሔር የተወለደ መንፈሳዊ ሕይወት ያለው ትውልድ ሁሉ ለዘላለም እንደሚያመሰግናት ተናግራለች ናሁም እየሰ ያስተበጽኡን ኩሉ ትውልድ ከእንግዲህ ወዲህ ትውልድ ሁሉ ብጽት ይሉኛል የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ስምንት እኛም ትውልድ ነንና የመጽሐፉን ቃል እንሰማለንና ቅድስት እናታችን ቅድስት ድንግል ማርያምን ብጽት ብለን ምስጋና እናቀርብላታለን ምስጋናውም የሚገለጸው በአንደበት በመመስከርና የትሕትና ምልክት የሆነውን ስግደት በመስጠት ነው። ስግደቱም የአክብሮት ስግደት ይባላል። ጸጋ ክብር ላላቸው የሚሰጥ ስግደት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ ሰገደ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ፣ እንዲህ አለች፦ አንቺ ከሴቶች መካከል የተባረክሽ ነች። የማኅፀንሽም ፍሬ የተባረከ ነው። ማርያምም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማይ ጊዜ ጽንሱ በማህጸኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት በታላቅ ድምፅ ጩሀ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነች የማህጸንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህጸኔ በደስታ ዘሏልና የሉቃስ ወንጌል ምዕራፍ 1 ቁጥር 39 እስከ 44። በዚህም የእግዚአብሔር ቃል ውስጥ የምናስተውላቸው ሀ. የእመቤታችን ድምፅ ኃይል ጽንስ ማዘለል፣ ለ. መንፈስ ቅዱስ የሞላበት ሰው እመቤታችንን እንደሚወዳት እንደ ኤልሳቤጥ፣ ሐ. መርኋ ድንግል ማርያም እመቤታችን ከሰዎች ማለት ከሴቶች ልጁ መሆኗ ኤልሳቤጥና በማህጸኗ ያለው ቅዱስ ዮሐንስ ከጌታና ለድንግል ለጌታና ለድንግል መስገዳቸው መስገዱ ሰ የጌታናት ብላ ኤልሳቤጥ እመቤታችንን የአምላክናት መሆኗን መጠራቷ። እረ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ብላ ድንግል ማርያም ክብርት እንደሆነች የሚያሳይና የኤልሳቤጥ ትትናም በመንፈስ ቅዱስ አውቃ ሳትተወልደው መናገሯ። አንዳንዶች ከዚህ ከዚህ ሄር ቃል ውጭ በመሆን ይህንን ክብር ላለመስጠት በትዕቢትና በክህደት ውስጥ ይታያሉ። ሰአት አለ ሁሉም ለመቤታችን የሚንበረከክበትና እግዚአብሔር የተወለደብሽ ከተማ ብሎ የሚያመሰግንበት የናቆች ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ ሲሆን ጽዮን ይሉሻል። ኢሳይያስ ስልሳ ቁጥር አስራ አራት አንዳንድ ሰዎች ይህ የተባለው ለኢየሩሳሌም ነው ይላሉ አንዳንዶቹ ደግሞ በኢየሩሳሌም ላለ ተራራ ነው ብለው ለእመቤታችን ስግደት አይገባም ይላሉ እንደዚያ እንኳን ቢሆን ከኢየሩሳሌም ሆነ ከተራራው ሲሰግዱ ታይተው አያውቁም በስሙ ለዚያ ቢነገርም ሚስጥሩ የእግዚአብሔር ከተማ ማደሪያ እመቤታችን ናት ብናከብራት እኛ እንከብራለን እንጂ ከሷ የምንጨምርላት ምንም ነገር የለም እግዚአብሔር ለዘላለም አክብሯታለና የእግዚአብሔር እናት ከመሆን በላይ በምድርም በሰማይም ምንም የለም የብርሃን እናት እመቤታችን ድንግል ማርያም የእመቤታችን ቅድስና ና ንጽሕና እም ማለት በግዕዝ እናት ማለት ሲሆን ብርሃን ደግሞ በብርሃንነቱ ጨለማን አስወገደ ማለት ነው። ዲያብሎስን አራቀ የተባለ ኢየሱስ ክርስቶስ ነው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ስለዚህ ነገር እመቤታችን ቅድስት ድንግል ማርያም ብርሃን ነች ያለ ሆነ ኢየሱስ ክርስቶስን ወልዳልናለችና ብርሃን ነች ያለ የሆነ ኢየሱስ ክርስቶስን ወልዳለች ወልዳልናለችና እመብርሃን የእግዚአብሔር ከተማ ጽዮን የብርሃን እናት ነች። እመቤታችን ቅድስት ድንግል ማርያም ከሰው ሁሉ ወገን የእግዚአብሔር ከተማ ጽዮን ቅድስት ንጽይት ናት። የእርሷ ቅድስናና የሌሎች ፈጽሞ ግንኙነት የለውም። አንቺ ከሴቶች መካከል የተባረክሽ ነች ነሽ እንዲል እግዚአብሔር ሰውን ለማዳን እቅዱ ከእርሰው ከእርሱ ሰው መሆን ራሱ ቅድስት አድርጎ ለይቶ በአባቶች ወገብ ሊያስተላልፈው የነበረች ንጽት ዘር ነች። በዚህም ምክንያት ከጥፋት ዳንን። የሉቃስ ወንጌል ምዕራፍ አንድ አርባ ሁለት ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰል ኢሳይያስ አንድ ቁጥር አስራ ዘጠኝ ስለዚህም እመቤታችን መርገመ ስጋ መርገመ ነፍስ ያልነካት ማለት በአዳምና በሔዋን የደረሰ ለትውልድ ሁሉ የተላለፈ ኃጢአት ፈጽሞ ያልደረሰባት ቅድስት የሆነች እናት ናት ወዳጅ ሆይ ሁለንተናሽ ውብ ነው ነውርም የለብሽም መኃልየ አራት ቁጥር ሰባት እመቤታችን ድንግል ማርያም ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ማለት ጌታን ከመጽነሷ በፊት በጸነሰ ጊዜ ከጸነሰችም በኋላ ድንግል ናት። ልክ እንዲሁ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ናት ማለት ጌታችንን ከወለደች በኋላ በፊት በወለደችም ጊዜ ከወለደችውም በኋላ ዘላለማዊ ድንግል ናት። ነቢዩም ይህን ድንቅ ምልክት ጌታ ይሰጣችኋል አለ ናሁኬ በእንተ ዝንቱ ይሁበክሙ እግዚአብሔር ተእምር ናሁ ድንግል ትጸንስ ወተወልድ ወልደ ወተሰማዮ ስሙ አማኑኤል። ስለዚህ ራሱ ጌታ ስለዚህ ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠርዋለች። ኢሳይያስ ሰባት ቁጥር አስራ አራት ታላቁ ምልክትና ድንቅ የሆነው ነገር ይህ ነው። እናትነትን ከድንግልና አስተባብራ የያዘች ታምርም ይሄ ነው። በህቱም ድንግልና ጌታ ከእሷ ተወልዶ ሰው መሆኑን ነቢዩ ሕዝቅኤል የተነበየውም በዚህ ተፈጸመ። እንዲህ ብሎ ወደ መቅደሱ በር አወጣኝ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ትንቢተ ሕዝቅኤል ምዕራፍ አርባ አራት ቁጥር አንድ የመቤታችን ንጽሕናና ድንግልና በሶስት አይነት ነው። አንደኛ በሐልዮ ማለት በሀሳብ ድንግል ናት። ሁለተኛ በነቢ ማለት በመናገርም ድንግል ናት። ሶስተኛ በገቢር ማለት በመስራትም ድንግል ናት። በእነዚህ በሶስቱም አይነት እመቤታችን ኃጢአት አልሰራችም። ለአምላኬ ብዙ ሰዎችን ለአምላኬ ብዙ ሰዎች ድንግል ሆነው ለእግዚአብሔር ራሳቸውን ሰጥተው ይኖሩ አሉ። በስጋ ድንግል ይሁን እንጂ በአስተሳሰባቸው ወይም በንግግራቸው ኃጢአትን መስራታቸው የማይቀር ነው። እመቤታችን ግን በሀሳብም በመናገርም በማድረግም ፈጽማ ኃጢአትን ያልሰራች የእግዚአብሔር ልዩ መቅደሱ ናት።